ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሞክቻለሁ፣ ብዙ አስቤያለሁ። እና ኔጌቲቭ ኢንቴንሽን እንዳይኖረው፣ ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም ሶስት አራት ጊዜ ቃላቶችን ለማለዘብ ጽፌያለሁ። ክቡርነቱ ጥያቄ ነው የምጠይቀው። የኢትዮጵያ ህዝብ ምንድን ነው የበደሉት? ለምንድን ነው በዚህ መጠን የጠሉ? ለምንድን ነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነት ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይሄ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ህዝብ ምን ቢያደርግ ነው ይሄም ሁሉ በደል እየሰሩበት ያለው? ይሄን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደጊሉን ይሆናል። ግን እኮ የቀበሌ ሊቀመንበሮቹ እና ሹማምንቶቹ በቀን አስር ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞጡበት ያለው እኮ ማህበረሰቡ ነው የሚበላው። አቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የተሉን? በምን ምክንያት ነው በፊቶት ሞገስን ያጣ ነው የኢትዮጵያ ህዝብ? ያሉ ፍቅር ሰጥቶት ሰኔ ዘጠኝ ቀን ለእርሶ የተወረወረ ቦምብ ለቅሞ ሞት ወሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ ያለ ፍርድ ቤት ማዘዣ የሚያስሩ፣ ምን አይነት የቀበሌና እንትን የሾሙብን? ጉቦ ሲቀበሉ አይናቸውን የማያጡ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩን እንረሱት። ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ፣ የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለእኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ ሶስት መንግስት አውቃለሁ፣ ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም፣ ማን ነው ከንጉሱም ይለያል። እንዴት አይነት ጭካኔ ነው? ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ። ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቀልፍ ይተኛሉ ክቡርነት በእግዚአብሔር ርህራሄ እለምኖታለሁ። ያጠፋ ነው ነገር ካለ በዚህ ህዝብ ስም እኔ ቅርታ ጠይቃለሁ። እባኮትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የስድስት መቶና የሰባት መቶ ብር ጡረታ እየተከፈላቸው ሶስት ሺህ ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ አምስት ዓመት ሶስት ብር ነበር። ዛሬ ሰማንያ ብር ነው። መንገድ እየሰራን ነው ሊሉን ይችላል፣ ግን ብዙዎች እየሞቱ ነው። ክብሩለት፣ እባኮትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምነ፣ ከባለስልጣን ጋር በመጣላት አላምነ። በባለስልጣን ፊት ሞገስ ቢኖር፣ መልካም ይሆንልሃል ተብሎ ተጽፏልና እና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳለው ትጸልያለሁ፣ ለማመጠውታለው እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመለጠ። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ህዝብ እንዲያልፍለት ነው። ግን አሁን ባለዎት ማይንድ ሴት አሁን ባሉት ሜንታሊቲ እቻ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። እባክዎትን ባለስልጣኖቹን የያዙልን ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም እና እባክዎትን ክቡርነት በብዙ አክብሮት ነው የምለምኖት። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር የልቦናዎቹን አይኖች